ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የህብረት ስራ ማህበር ድህነትን ለመዋጋት አልሞ የተነሳ ተቋም ነው ሲሉ የተቋሙ ስራ አስኪያጅ አቶ ወንድምነህ ንብረት ተናገሩ። በኅብር ኢቲ በስልጠና አልፈው የለወጡ መንገድ የሆኑትን ለማ ለማስጀመር የማህበረሱ አባላት የመኪናና የንግድ ማስፋፊያ ብድር ሰጥቷል። አዲሱ ዳዊት መስከረም 2017 ዓ ም የተመሰረተው ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የህብረት ስራ ማህበር በፋይናንሱ ዘርፍ የሚስተዋለውን የዘመናት ችግር በስልጠና በማብቃት ዘመናዊና ዲጂታላይዝድ አሰራርን በማስፈን ህዝብን በልማት ተጠቃሚ ለማድረግ ራዕይ አንግቦ የተቋቋመ ነው። ተቋሙ በተቋቋመ ጥቂት ወራት ውስጥ ለአባላቱ የመኪና፣ የፍጆታና የንግድ ሥራ ማስፋፊያ ብድር ማስተላለፉን ምክንያት በማድረግ መድረክ አዘጋጅቷል። በመድረኩ ላይ ንግግር ያደረጉት የኅብር ኢት ትሬዲንግ ኃላፊነቱ የተወሰነ የህብረት ሥራ ማህበር ዋና ሥራ አስኪያጅ አቶ ወንድምነህ ንብረት ህብሪቲ በዋናነት የድህነት ድል መንሻ ቁልፉ ያለው አስተሳሰብ ላይ ሲሰራ ነው ብሎ ያምናል ብለዋል። ድህነትን ለማሸነፍ ብዙ ጊዜ የምንከተለው ሰዎች ፋይናንስ ድህነትን ለማሸነፍ ይሯሯጣሉ። ትልቁ ግን የመጀመሪያው ዓለምን አሁን ከደረሰችበት ደረጃ የደረሰች የአስተሳሰብ ድህነትን ማሸነፏል። ይህን ታሳቢ ማድረግ ህብሪቲ አንድም የአስተሳሰብን ድህነትና የፋይናንስን ድህነት እፈታለሁ ብሎ በ2017 መስከረም 3 በይፋ ተጀመረ። ስለዚህ ድህነት አስከፊ ስለሆነ ድህነትን ለማሸነፍ አስተሳሰብ ላይ በመስራት ካምፓኒያችን ሰፊ ስራ ለመስራት ቆርጦ ተነስቷል። ኅብር ኢት ከዚህ አኳያ የአስተሳሰብ ዝንፈትን በስልጠና በማስተካከል ለሌሎች የስኬት መንገዶችም ተጨማሪ ተቋማትን ገንብቶ ይሰራል ብለዋል። በአራቱም አቅጣጫ ኢትዮጵያ ላይ ፋይናንሱን በደንብ በመሳደግ በሁሉም ፕሮፌሽናል አሰልጣኞችን ከሀገር ውስጥም ከሀገር ውጭ በጣም አቅም ያላቸውን ሰዎች ከተለያዩ የስልጠና ተቋማቶችና ከመንግስት ጋር ሬሌሽን በማድረግ ሰፊ የስልጠና ማዕከል በመዘርጋት ሀገሪቱ ላይ የአስተሳሰብ ወይም ክህሎት የምንለው ወይም እይታ የምንለውን በደንብ አጣብሮ ለመስራት ቆርጦ የተነሳ ድርጅት ነው። ይህ የሌሎቹ ድርጅቶች ወይም ፕሮጀክቶች መሠረት ነው። ማን የኅብር ኢት ስልጠና ማዕከል በመድረኩ ላይ በክብር እንግድነት የተገኙት የኢኮኖሚ ምሁር የሆኑት አቶ አዳነ ከተማ ኅብር ኢት የኅብረትን ፋይዳ ተረድቶ በኅብረት ለመለወጥ የተመሠረተና የላቀ ራእይ ይዞ የተቋቋመ ማኅበረሰብ ተኮር ተቋም ነው ብለዋል። ኅብር ኢት ትሬዲንግ ኃላፊነቱ የተወሰነ ግል ማኅበር በተለያዩ የሥራ ዘርፎች ላይ ህብረተሰብ ተኮር የሆነ በጋራ የሚታደግበት የጋራ ውጤት የሚገኝበት ስራዎችን በጥናት ላይ በተመሰረተ ስልጠና፣ ቁጠባና ብድር፣ ቢዝነስና ኢንቨስትመንት፣ ልማት፣ ዲጂታል ዕቁብ ላይ ጠንካራና ውጤታማ ስራ ለመስራት ብቅ በማለት በአጭር ጊዜያት በአይነቱ የተለየ ሀሳብ በማምጣት ይህንኑ በመተግበር ውጤታማ የሆነ ይገኛል። የሰው ልጅ መሠረታዊ ፍላጎቶችን ማሟላት ላይ አተኩሮ የሚሠራ መሆኑን የሚያረጋግጠውም በዚህ መድረክ ያዘጋጃቸው የብድር አማራጮች ናቸው ብለዋል። ኅብር ኢት ትሬዲንግ በሁላችንም ዘንድ ዋነኛ ችግር የሆኑትን መሠረታዊ ነገሮችን ለመቅረፍ ለፍጆታ ማሟያ፣ ለንግድ ሥራ ማስፋፊያ፣ ለቤት መግዣ፣ ለመኪና መግዣ ለሰው ልጅ በየደረጃው መነሻና መሠረታዊ ፍላጎቶች ቤዚክ ኔሴሲቲ የሚባሉትን ማሟያ ህብሪቲ የቁጠባና ብድር የስራ ዘርፉ መስጠት መቻሉን በማብሰሩ እንኳን ደስ አላችሁ። በህብሪቲ የሥልጠና ተቋም ሰልጥኖ የተመረቁና ብድር ተመቻችቶላቸው የእድሉ ተጠቃሚ የሆኑ አባላት በበኩላቸው የተሰጠን እድል ትልቅ ነው ብለዋል። ወደፊት የበለጠ ጠንክረን ልንሰራ። ወንድማማችነት በተሞላ መልኩ ሁሉም ኢትዮጵያውያን አንድ ተባብሮ እንዲያድግ እንዲለወጥ እንዲሰራ የሚያደርግ ድርጅት ነው። ድርጅ ያው በሰጠኝ እንትን በጣም ደስተኛ ነኝ። ለቀጣይ ህይወቴ ቆጥቤ ሰርቼ እንደገና ሌላ ከፍታ ላይ እሄዳለሁ ብዬ ተስፋ አለኝ። በአጭር ጊዜ ተመስርቶ አንድ አመት ባልሞላ ጊዜ ውስጥ ወደ ስራ የገባው ኅብር ኢት ትሬዲንግ ኃላፊነቱ የተወሰነ የህብረት ሥራ ማኅበር በ14 ፐርሰንት ወለድ ለተጠቃሚዎች ብድር ያቀርባል